ማዕተብ ነው። አሁን ቃሉን ቆጥረን ስናነባው ማዕተብ ነው የሚል ማዕተብ በአማርኛ ብዙ ጊዜ አናሀ ቀለም በሳድሱ ከተገኙ ተዋጭ ይሆናሉና ማተብ እየተባለ የሚጠራው ትዕግስት የሚለው ትዕግስት እየተባለ እየጠቅላይ ስለሚጠራ ነው እንጂ ማዕተብ ነው፣ የግዕዝ ቃል ነው። መነሻ ግሱም አማይተበ፣ አማተበ፣ አመሳቀለ ምልክት አደረገ አመላከተ ባረከ አተመ የሚል ቃል ይሰጣል። አተበም ይላል አተበም አማይተበም ሁለቱም አንድ አይነት ተወራራሽነት ስላላቸው ነው። ስለዚህ ማተብ ማለት ከዚያ የተገኘ አሁን ከጠቀስኩልሽ ግስ የተገኘ ሲሆን ማዕተብ ማለት ምልክት፣ መስቀል፣ ማህተብ ማለት ነው። ማህተብ ማለት ያው ቋንቋው ግዛዊ ቋንቋ ነው። አማይተበ አማተበ ወሰነ ቆረጠ፣ ጨረሰ፣ ፈጸመ፣ አመለከተ፣ አተበ፣ ባረከ ከሚል ግእዛዊ ቃል የመጣ ሀሳብ ነው። ይህ ቋንቋው ማተብ ማለትም መባረክ፣ መጨረስ፣ መወሰን፣ መፈጸም፣ ማማተብ፣ ማመልከት፣ ማሳየት፣ ምልከታ መስጠት የሚል ይሆናል ማለት ነው። የቤተ ክርስቲያናችን ታላቁ ሊቅ ቅዱስ ያሬድ ድጓ በተባለው በታላቁ ድርሰቱ ላይ ነሲኤየ ማዕተበ ዘወልደ እግዚአብሔር አትብ በስላሴ እመኒ ወደ የተነሳ በስመ አብ ወወልድ ወመንፈስ ቅዱስ ሀይለ መስቀሉ እትመረጐዝ ይላል። ላይ ማዕተብን መስቀል ብሎ ማለት ነው። የወልደ እግዚአብሔርን መስቀል ይዤ በስላሴ ስም አማትባለሁ። መስቀሉ የወልደ እግዚአብሔር እሚያማትብ ግን በአብ በወልድ በመንፈስ ቅዱስ ማለት ነው ብሎ ቅዱስ መስቀሉ ሀይለ መስቀሉንም ምርጉዝ አድርጋለሁ ብሎ ማዕተብ የሚለው መስቀል ተብሎ እንደሚተረጎም ታላቁ ሊቅ ቅዱስ ያሬድ ነግሮናል። ምልክት ብለናል፣ ማህተም ብለናል። እና ምልክት እንደሚባልም ሲነግረን ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ አንደኛ ጴጥሮስ ምዕራፍ ሁለት ከቁጥር አንድ ላይ ስንመለከት ስመለዝንቶ ተጸዋይ ክሙ እስመ ክርስቶስኒ በኢንቲያክሙ ሀመ ይድግ ለክሙ ማእተቦ ከመ ትትሎ አሰረዚያሁ ስለዚህ የተጠራችሁለት ለዚህ ነውና ይላል የተጠራችሁለት ለዚህ ነውና ክርስቶስም አራያውን ፍለጋውን ትከተሉ ዘንድ ምሳሌውን ምልክቱን ትቶላችሁ ሄደ ይላል ይህንም ታላቁ ሊቅ ቅዱስ ያሬድ አሁንም በዜማው ሀደገ ለነ ማእተቦ ከመ ንትሉ ኔና አሰረዚያሁ የሱን ፍለጋ እንከተል ዘንድ ምልክቱን ተወልን ብሎ ማዕተብ ምልክት፣ መስቀል ተብሎ እንደሚተረጎም እንግዲህ ተመልክተናል እና እነዚህ ትርጉሞች አሉት። ማዕተብ ማለት ማይተም፣ መስቀል፣ ምልክት የሚሉ ትርጉሞች አሉተኝ። ይህ ሲሆን ቀጥተኛ ትርጉሙ ክርስቲያኖች እኛ የምናስረው ክር ይህ ማዕተብ የሚለውን ትርጉም የያዘው ከሊ ከሶስቱ ትርጉሞች በመነሳት ነው። ይህም የሚያመላክተው በስላሴ ስም አምነን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በተገኘ ማየገቦ ተጠምቀን በክርስቶስ ክርስቲያን ስንባል ከክርስቶስ ጋራ ሕብረትን ስንመሰርት በቅዱስ ቁርባን በቅዱስ ጥምቀት በቅዱስ ሜሮን መታተማችን የሚያመለክት ሰማያዊ ማይተም በመሆኑ ማይተም የሚለውን ስም ከዚያ መነሻ ያደረገው ያንን ያን ትርጉም ይዞታል ማለት ነው። ይህንም የሚያስረዳ ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ አንሰ ጸጉረማሞ ለክርስቶስ በስጋዬ እኔ በስጋዬ የክርስቶስን መከራ የክርስቶስን ማይተም ተቀብያለሁ ብሏል። እሸከማለሁ ይላል። እሸከማለሁ ይላል። የክርስቶስን ማይተም እሸከማለሁ ብሎ ሐዋርያው ቅዱስ ጳውሎስ አስቀምጦታል። ሐዋርያው ቅዱስ ጳውሎስ ማዕተብ ብሎ ማዕተብ መሸከም። ምክንያቱም አሁን በዚህ ዓለም ስንመለከት እንደው ምሳሌ ከዚህ ዓለም ብንወስድ እንደው አንድ በማዕተብ የተረጋገጠ ደብዳቤ ያልያዘ ወይም የይለፍ ወረቀት ማታወቂያ ያልያዘ ሰው ከቦታ ወደ ቦታ መዘዋወር እንደማይችል ሁሉ በመንፈሳዊው ዓለምም እኒህ ሶስቱን በተለይ ማዕተብ ይላቸዋል ቅዱስ ቁርባንን ቅዱስ ጥምቀትንና ቅዱስ ሚሮንን ያለዚህ ክርስቲያን መሆን ስለማይቻል ድነት ድነት ለማግኘት ዋናው ነው የክርስትናው ወደ ክርስትናው ዓለም ለመግባት እኒህ ሶስቱ ያስፈልጋሉ ያለ ሶስቱ ክርስቲያን መሆን አይቻልም እኒህም ባንድ ቀን ነው የሚፈጸሙ የጥምቀት ለት ማለት ነው እና በክርስትናው ዓለምም ይሄን ማዕተብ ያልያዘ መንግስተ ሰማያት ሊገባ አይችልም። ይሄንም የሚያስረዳ ራሱ ባለቤቱ መድኃኔ ዓለም ክርስቶስ በዮሐንስ ወንጌል ምዕራፍ ሶስት ከ ቁጥር አምስት ላይ እንዲህ ይላል ዘይተወልደ እማይ ወም መንፈስ ቅዱስ ይሬ ያለ መንግስት እግዚአብሔር ከውሃና ከመንፈስ ያልተወለደ መንፈስ ያለው ሚሮን ነው። መንፈስ ቅዱስ በሚሮን አማካኝነት ስለሚሰጥ ማለት ነው። ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም። እንግዲህ ሁለቱን ማይተምነት በዚህ ከገለጸ በኋላ ሶስተኛውን ማይተምነት ግን የስጋውን የደሙን ሲያመለክት ደግሞ በምዕራፍ ስድስት አዚ ዮሐንስ ወንጌል ላይ የማይበላይ ክሙ ስጋውን ለወልደ እግዚአብሔር ወይ ሰትይክሙ ደሞ የክርስቶስን ደሙንና ቅዱስ ስጋውን እና ቅዱስ ደሙን ካልተቀበላችሁ ህይወት የላችሁም ይላል እና ስለዚህ ማዕተብ የሚለውን ትርጉም በዚህ አማካኝነት ያገኛል ማለት ነው አዋለሁ እግዚአብሔር ወደ ሀዲስ ኪዳን የመጣውን ምስጢር እንዲሁ አምጥቶ አልሰጠንም በብሉይ ኪዳን በትንቢት በምሳሌ ያሳየው ነበረ። ማተብም እንዲሁ በሀዲስ ኪዳን አንዱ የክፍለ ሃይማኖታችን መታወቂያ መለያ እንደመሆኑ መጠን ትንቢት ምሳሌ ተነግሮለታል። በቀደምት አባቶቻችን ስንኳን በህገ ወሪት በህገ ልቡና ብዙ ምስጢር ተነግሮለታል ለማተብ። ማተብ እንዳልነው የቃሉ ትርጉም ምልክት መታወቂያ መለያ እንደመሆኑ መጠን በ ህገልቡና ጭምር የነበሩ ሰዎች የሚለዩበት የተወሰነ ሀሳብ ነበራቸው። የሚለዩበት መንገድ እንደ ምሳሌ ብናነሳ ኦሪት ዘፍጥረት ምዕራፍ አራት ከቁጥር አስራ አምስት ጀምሮ ወገብረ ሎቱ እግዚአብሔር ትምህርተ ለቃየል ከመይቅ ትሎ ኩሉ ዘረከቦ እግዚአብሔር ያገኘው ሁሉ እንዳይገለው ለቃየል ምልክት አደረገለት ይላል። ያ ምልክት ምንድን ነው? በጊዜው ቃየል ሊታወቅበት የሚችል አንድ የቃየል መታወቂያ ነው ማለት ነው። ያ አንጻረ ምስጢር ነው። ይሄ ሊቃውንት ቤተክርስቲያን መተርጉማን አልፎ ሲሄድ በየእንጨቱ ደም ተቀብቶ ይታየው ነበረ። ምስጢርነቱ ግን ደም የሚነጻው በደም ነው። በሩቅ ቢሴ ደም አፍስሃል፣ ደመ መለኮት ደግሞ ያነጻሃል ለማለት ምልክት አድርገውታልና ያ ምልክትነቱ ለቀይል ህይወት ለመኖሩ ተስፋ እንደሆነ ደግሞ ያው በዚህ ደግሞ በሐዲስ ኪዳን አንዱ ለክርስትናችን ምልክት እናደርገዋለን ማለት ነው። አሁን በዘመነ ሐዲስ ጥምቀት ወይም ማዕተብ ለምልክትነት ማዕተብ የጥምቀት መገለጫ ነው። ጥምቀትና ማዕተብ አንድ ናቸው። መጠመቃችን የሚገልጽ ነው። ማዕተብ ማለት መጠመቃችን የሚያመለክት ነው እና ይህ ከመሆኑ በፊት በዘመነ ብሉይ ከጣዖት አምላኪዎች አባቶቻችን አማኞች አባቶቻችን ከጣዖት አምላኪዎች ወይም ከአማንያን የሚለዩበት ማኅተም ነበራቸው። ያ ምልክት ግዝረት ይባላል። ጌታ በኦሪት ዘፍጥረት ምዕራፍ 17 ከቁጥር 10 11 ላይ እንደምናነበው አብርሃም ለአብርሃም ተገልጦ ከእንግዲህ ወዲህ ስምህ አብርሃም ይባል፣ የሚስትህም ስም ሳራ ይባል። በፊት አብርሃምና ሶራ ይባሉ ነበር። አብርሃም ሳራ ይባል ብሎ ይህን የስም ለውጥ አድርጎ፣ ቃል ኪዳኔንም ከአንተ ጋር አደርጋለሁ፣ ከአንተም በኋላ ከልጅ ልጅ ጋር አደርጋለሁ። በእኔና በአንተ መካከል የሚሆነው ምልክት፣ የቃል ኪዳኑ ምልክት ይህ ነው፣ የስጋችሁን ቁልፈት ትገዘራላችሁ። ይህ በእኔና በአንተ መካከል ላለው ቃል ኪዳን ምልክት መለያ ይሆናል፣ ብሎ ይህን ካለ በኋላ ወደ ቁጥር 14 ስንሄድ ያልተገዘረችን ሰውነት ከወገኖቿ ተለይታ ትጥፋ ምድረስትም እንደማትወርስ አድርጎ ነግሮናል እና ከዚያ ጊዜ ከአብርሃም ጀምሮ የነበሩ አማኞች እየተገዘሩ በግዝረታቸው ምክንያት ከኢአማንያን ወይም ከጣዖት አምላኪዎች ይለዩ ነበረ። በቦታው ጥምቀት እስኪተካበት ድረስ ይህ መለያ ምልክት ሆኖ አገልግሏል። በዘመን አዲስ ግን ጥምቀት ተተክቶበታል። ይህንም ግዝረት የጥምቀት ምሳሌ እንደሆነ ሲያስረዳ ሐዋርያው ቅዱስ ጳውሎስ ግዝረትም ምሳሌ አድርጎ ጥምቀትን ደግሞ ወርቅ አድርጎ ወስዶታል። ቆላሲስ ሁለት አስራ አንድና አስራ ሁለት ላይ ስንመለከት በየስጋን ሰውነት በመገፈፍ ፈንታ በክርስቶስ መገዘር ተገዘራችሁ ይላል። በእጅ ባልተደረገ በክርስቶስ መገዘር ተገዘራችሁ ያም ጥምቀት እንደሆነ ሲገልጽ በጥምቀትም ከእርሱ ጋር ተቀበራችሁ በጥምቀትም ደግሞ ከሙታን ለይቶ ባስነሳው በእርሱ በማመናችሁ ከእርሱ ጋር ተነሳችሁ ብሎ ጥምቀትን እንደ መቃብር ወደ ሆ መግባታችን እንደ መቃብር መውጣታችን እንደ ትንሳኤ አድርጎ ምሳሌ አድርጎ አስተምሮበታል። በሌላ መልእክቱ ላይ ሮሜ ሁለት ሀያ ዘጠኝ ና ሮሜ አራት አስራ አንድ ላይ እንዲሁ ገልጾ ቅዱስ ጳውሎስ ግዝረትን የጥምቀት ምሳሌ አድርጎ አስተምሮበታል። ከዚያም በኋላ በምልክት ነው ይመራቸው የነበረ። አበውን በሙሉ እንዲው ብናነሳ ታላቁ አባት ኖህ ትውልዱን ከማየ አይህ እንዳተረፈ ይታወቃል። በመጽሐፍ ቅዱስ ላይ በስፋት ተዘርዝሮ ስለሚገኝ ማለት ነው። ከንፍር ውሃ ወይም ደግሞ ከጥፋት ውሃ መውጣት በኋላ መጨረሻ ላይ አንድ ምልክት ሰጥቶታል። ያም ቀስ ተደምረው ነው ማለት ነው። ሶስት ህብር ያለው ለማተባችን፣ ይሄ ዛሬ ሶስት ህብር ያለው ማተብ የምናደርገው አንዱ ከዚያ መጣ ነው። ወዴት ዘፍጥረት ምዕራፍ ዘጠኝ ላይ ምዕራፍ ስምንት ላይ የምንመለከታቸው የኖህ ታሪኮች እዚያ ነው የሚያሳዩን፣ ሶስት አይነት ጎልተው የሚታዩ ነው። አራተኛው አለ ጎልቶ ስላልታየ ነው። እና እነዚህን አደረገለት ያ ምልክት ነበረ ማለት ነው። በጊዜው ያሳይ ነበረ፣ ይገልጽ ነበረ ና ቀስተ ደመና ለመቤታችን ምሳሌ ምሳሌ እንደ ጊዜ ግብሩ ይተረጎማል። ና መቤታችንም የምልክቱ ሁሉ ምልክት ስለሆነች ማተብ ደግሞ በዚያ አንጻር ስለመሄድ ነቢያት እንደዚህ ይጠቀሙ ነበረ። ቀደምት አበው እንዲህ ያደርጉ ነበረ። በኋላ እንዲያውም እግዚአብሔር አንድን ነገር እንዲሁ በአጭሩ ጀምሮ አይተውም። ና ከጊዜ ወደ ጊዜ እየገለጸው፣ እያሳወቀው፣ እያስረዳው ነው የሚሄደው። ይህንም ምስጢረ ጥምቀትን በምልክትነት ይገልጽ ነበረ። ምስጢረ ጥምቀት የምታወቅበትን ማተብ ደግሞ በምልክት ይገልጻት ነበረ። ያችን የበለጠ ሊያጎላ ሲፈልግ እንደሚታወቀው አብርሃምን ነው ሁላችን የምናወጣው ታሪክ በዘፍጥረት ምዕራፍ 17 ቁጥር 13 ጀምሮ አመሳምንት እለት በስምንተኛው ቀን ልጆቹ ሁሉ እንዲገዘሩ አዞ ነበረ። ያም ምልክት ነው ይላል ለእስራኤላውያን ወይም ደግሞ ለሕገ ልቡና ጭምር ላሉት ለአብርሃም ዘመን ለነበሩት ሰዎች በሙሉ መታወቂያ ምልክት ነበራቸው ማለት ነው። ይሄ የሚያሳየን መለያ ነበራቸው ማለት ነው። መለያ ከአሕዛብ ተለይተው ይታወቁበት ነበረና፣ ቤተ ክርስቲያናቸውን ደግሞ ዛሬ ምንለይበትን ያመጣችሁ ከዚያ ነው እንጂ አዲስ እንግዳ ደራሽ እንደ ውሃ ፈሳሽ አደርጋ ብርቅ ድንቅ አድርጋ አደለም ያመጣችሁ። ከነቢያት ያገኘችውን ካሮ ያገኘችውን አደለም ከነቢያት በህገ ልቡና ከነበሩት ያገኘችውን ነው ያስረዳችን። ይህንን ደግሞ ቅዱስ ጳውሎስ በሮሚ መልእክቱ ምዕራፍ አራት ከቁጥር አስራ አንድ ጀምሮ ተናግሮታል። እግዚአብሔር ለአብርሃም ምልክት አደረገል ወገብረ ሎቱ ትምህርታ ምልክት አደረገለት ብሎ ይሄኛው ግዝረቱ ምልክቱ መታወቂያው እንደሆነ ይነግረናል ማለት ነው። በአዲስ ኪዳን ሊቁ ቅዱስ ጳውሎስ ብርሃነ አለም ተርጉሞት እናገኘዋለን ማለት ነው። ያንን ይዘን ነው እኛ ዛሬ በቤተ ክርስቲያናችን ምልክት መታወቂያ የምናደርገው ማለት ነው። እና የቅዱስ ነቢይ እግዚአብሔር አብርሃምን ምልክትነት እንዲሁ እግዚአብሔር አሁንም አልተውሆም፣ የበለጠ ከጊዜ ወደ ጊዜ እያጎላ እየገለጸው ይሄድ ነበረ። ለምሳሌ በዚሁ በሕገ ልቡናው ዘመን በኦሪት ዘፍጥረት ምዕራፍ 30 ከቁጥር 31 ጀምሮ የምናገኘው ታሪክ አለንና ያዕቆብ ወደ ላባ ቤት ሂዶ ስራ ጀምሮ እንደነበረ የታወቀ ታሪክ ነው። ግን ምን ልስጥህ? ድርሻህን ምን ላድርግልስ ሲለው ከበጎቹ ምልክት ያላቸው ለእኔ ስጠይ፣ ምልክት ያለላቸው ለአንተ ይሁኑ አለው ይላል። አመደክቦ ይላቸዋል መጽሐፍ። ዝንጉርጉር የሆኑትን ምልክት ያላቸውን፣ ነቁጥ ያላቸው ለያይቆ ሆኑ፣ ምልክት የሌላቸው ደግሞ ለየሳው ሆኑ። ሊቃውንት መተርጉማን ያይቆ የወልደ እግዚአብሔር ምሳሌ፣ ምልክት የማተብ ምሳሌ፣ አባግዕ የምዕመናን ምሳሌ፣ ምልክት ያላቸው የጥሙቃን ማተብ ያላቸው ምልክት የሌላቸው የኢጥሙቃን ምሳሌ ብለዋልና፣ በያይቆ በጎች ምስጢረ ጥምቀትና ምስጢረ ማዕተብ ተገልጻለች ማለት ነው። ዛሬ የግድ ማዕተብ ማድረግ አለበት ምልክት ማድረግ አለበት ያል የምትለው ቤተክርስቲያን በያይቆብ ዘንድ የያይቆብ በጎች ሆኖ ለመመረጥ ምልክት ያስፈልጋል ነቁጥ የሌለው የያይቆብ በግ አይደለም በቃ ነቁጥ ያላቸው የያይቆብ በጎች ናቸው ነቁጥ የሌላቸው ደግሞ የሰው በጎች ናቸው አያገናኛቸውም ለዚህም ነው አባቶቻችን ትኩረት ሰጥተው ማዕተብን የሚናገሩለት ያም ጭምር ስላለ ነው ምሳሌ ተነግሮለታልና ያንን ለማስረዳት ያደርጉበታልና ማዕተብ እንዲያ ነው እንደ እንግዳ አዳራሽ አይደለም በዚህም ብቻ አላበቁም አለው እንደውም በዚሁ መጽሐፍ በዘፍጥረት ምዕራፍ ሀያ ዘጠኝ ሰላሳ ዘጠኝ ከቁጥር ሀያ ስምንት ጀምሮ የምናገኘው አንድ ሀሳብም አለ። ከያዕቆብ ልጆች አንዱ ትዕማር የምትባል ሴት አገብቶ እንደነበረ፣ ያችም ደግሞ መንታ ልጆች እንደጸነሰችለት፣ በምትወልድበት ጊዜ ደግሞ ሁለቱ መንታ ልጆች ስለነበሩ አዋላጇን መወልድ ሚላታል ያችን በኩሩ እንድናውቀው ምልክት አድርጊለት አለቻት ይላል በኩሩ እንዲታወቅ ገና ልጁ እጁን ሲሰድ በእጁ ላይ ፈትለ ላይ ቀይ ፈትል አሰሩበት ከዚያ ሲወለድ አንዱን ስው አንዱ ተወለደ ና ዛራ ይለዋል። ድክምት ወለት ማለት ነው እና ደክሞ በበኋላ ተወልዷል እንጂ ምልክት አድርጎበት ነበረ። ያ ምልክት የምን ምሳሌ ነው ቢሉ አሉ መተርጉማን፣ ሁለቱ ልጆቿ የኦሪትና የወንጌል ምሳሌ። በፊት የተወለደው በመጀመሪያ እጁን ሰዶ ነበረ፣ ምልክት አደረገችለት። ግን የኋለኛው ስቡ ተወለደ። በፊት ወንጌል ተሰርታ ነበረ፣ በመልከ ጼዴቅ ጊዜ ታይታ ጠፍታለች። ግን ፍጹም ሆና አልተሰራችም፣ ለጊዜው፣ እስከ ጊዜው ድረስ። በመካከል ላይ ኦሪት ተሰራች። በኋላ ደግሞ እንደገና ወንጌል መጥታለችና ለወንጌሉ ምሳሌ ምልክት ተደርጎለታል። ለዚያኛው ገና ፍጹም ስላልሆነ፣ ሕጉም አፋዊ ስለሆነ ውሳጣዊ ስላልሆነ ድህነተ ስጋ እንጂ ድህነተ ነፍስን ስላላሰጠ ረዴት ኃይለ ረዴት እንጂ ኃይለ ነፍስን ስላላስገኘ ገና ስለሆነ ያኛውን ሙሉ ምልክት አልገለጸለትም። ለዚህኛው ለወንጌል ምሳሌው ለሆነ ለዛራ ግን ምልክት አድርጎለታል። በውኑ በዚያን ዘመን የነበሩ ሴቶች እናቶች ሲወልዱ ልጆቻቸውን አውራጣታቸው ላይ ቀይ ሐር ፈት ሊያስሩላቸው ነበር? ለምንድን ነው? ለጌጥ ነው ወይ? አይደለም። ያ ምሳሌ እነስላለ እግዚአብሔር ለሚሰራው እንዲሁ አላደረገውምና ነብይ። እግዚአብሔር እስመይ ገብር እግዚአብሔር ዘን በለይክ ስት ምስጢሮ ለአግብርቲው ነቢያት እግዚአብሔር ለነቢያት ሳይናገር ለወዳጆቹ አንዳችም ነገር አልሰራም ብሏል። ሊሰራ የፈለገውን እንዲህ ይገልጽላቸው ነበረ። በዚህ ምልክትነት እያስሄዱት መጡ። በኋላም ነቢየ እግዚአብሔር ሊቀ ነቢያት ሙሴም በዚህ ምልክት ውስጥ ነው ያለፈው። ብትሩን ለመስቀል ምልክት አድርጎለታል። በጉ በጉ ለ ምልክትነት ሰጥቶታል። በተለይ ወደ ዘፍጥረት ዘጸአት ምዕራፍ አስራ ሁለት ላይ የምናገኘው ምልክት ይሰጠው ነበረ። ከአማንያ ሊለይበት የሚችል በጉ ምልክቱ ነበረ። ከዚያም ደግሞ ግዝረቱን የበለጠ በዘሌዋውያን እንደምናገኘው ምልክት አድርጎ ሰጥቶታል። ያ ምልክትነት ሲወርድ ሲዋረድ በምሳሌ በምሳሌ ሲነገርለት ቆይቶ በተለይም ደግሞ ነቢየ እግዚአብሔር ሰሎሞን በስፋት ገልጾታል። ምን ብሎ ገለጸው? በ መጽሐፈ ምሳሌ ምዕራፍ ስድስት ከቁጥር ሀያ ጀምሮ ባለው ወከም አይተብ ጽሮ በመዝራይ ተከ እነሆ ኢትታ ኢትታ ይ ትእዛዘ እምከ ወይ ወልጆ ሆይ የእናትን ትእዛዝ አባት ትእዛዝ አክብር ያለ ይመጣና ቸልም ማተበለው ባንገትም ላይ ይሰረው ይላል። ባንገት የሚታሰር ነገር እንዳለ ትንቢት ተናግሯል ማለት ነው። የሚታሰር ነገር እንዳለ በዚያ በነበረው በኦሪቱ ዘመን ምያ ትንቢት ነበረ። ልጅ ሆይ የአባት ትእዛዝ አጥንት ይሰብራል። እንዲህ ካላከበሩት እያለ ይቀጠላ የተናገረው ቃል ነውና፣ በዚህም ሳያበቃ በመሀሌ ምዕራፍ ስምንት ቁጥር ስድስት ጀምሮም ተናግሮታል። ይሄንና ወከም ማይተብ ጾረኒ በመዝራይ ትከ እነሆ እንደ ማህተብ በጫንካህ ላይ በአንገት ላይ ሰረኝ ይላል። ይሄ ማለት እንደ ማህተብ ማለት ማህተብ መታሰር የሚገባው መሆኑን ተናግሯል። ያን ጊዜ ማለት ነው። ይሄን ያደርጉ ነበረ። ሌላም ምሳሌ አለ። እነ ነቢይ እግዚአብሔር ኢሳይያስ አንገታቸውን ታስረው በሀብል እየተጎተቱ እስከ ሞት ደርሰዋል። ያ የታሰሩበት የነቢያት እስራት ያ ምሳሌያችን ነበር፣ ለማተቡ ማለት ነው። እንደዚህ ወደፊት የሚመጡ ምእመናን ማተብ እንደሚያስሩ አበው ታስረው አይተውታል። ያንን ማተብን ምንገልጽበት ሌላም አለ። ወደ አዲስ ኪዳን ስንመጣ እናየው ና እንደዚህ ገልጹ ስለነበረ እስራኤልም ነቢየ እግዚአብሔር ኤርምያስ ተጎትተው ታስረው ወደ ሀርስ ባቢሎን የወረዱበት ያ የታሰሩበት ትንቢት ነበረ። ያ ትንቢት ነበረ እና ስለዚህ ቤተ ክርስቲያናችን ከነቢያት ያገኘችውን ምሳሌና ትንቢት ወደ ሀዲስ ኪዳን አወርደዋለች ማለት ነው። በነቢያት እንዲህ መለያ ነበራቸው፣ መታወቂያ ነበራቸው። ያም ምልክቱም ከሌሎች አይዛብ ለይቶ እንዲያሳውቃቸው አንዱ ምስጢር ነበረ። በተለይም ደግሞ ሊታወቅ የሚገባው አንዱ ግዝረት መለያቸው ነው። ያ ግዝረት ምልክታቸው ነው። ያ ምልክታችን ደግሞ ምልክታችን ነው። ይህም ደግሞ በጥምቀታችንና በማተባችን ገልጸዋለን ማለት ነው። መቸ ነው የተጀመረው? ቅድም ያው ትንቢቱና ምሳሌው በነቢያት ነው ብለናል። በሀዲስ ኪዳን አንዳችም እንኳ የራሳችን ምሳሌ የለምና በክርስቶስ ነው የተጀመረው። እግዚአብሔር ወልድ ወደዚህ ምድ ሲመጣ ሁለት ነገር ስለ ማተም ምልክቶችን አሳይቷል። በሉቃስ ወንጌል ምዕራፍ ሁለት ከቁጥር ሰባት ጀምሮ አሰረቶ እሙ መንኮበያት ይሁ እናቱ አውራጣቱን አሰረችው ይለናል መጽሐፍ ለጊዜው እንዲያጸናው ብላ ምታት እንዳይደለ ለማሳወቅ በዛራ ልማድ እያለ ይገልጻልና ምስጢሩ ግን መለያ ነው። ያ ማተብ አባቶቻችን ቀድሞ በአህዛብ ሀገር ያሉት አስቸጋሪ ሲሆን በእጃቸው የሚከተቡም ያደርጉ አሉ፣ በአንገታቸው ላይ የሚያስሩ አሉና ክርስቶስ ለዚያ አንዱ ምልክት ሰጥቷል። አድርጋለት ነበረ ተነበረ ያደረገችለትም ያ አውራጣቱን ያሰረችው የማተብ ምልክታችን ሶስት ቀለም ያለው ክር እንደሆነ ሊቃውንተ ቤተክርስቲያን አስቀምጠዋልና በዚያ ጀምሮታል እንዲሁ ለማድረግ እንዲሁም አለ ምሳሌ አለ፣ ምስጢር መቤታችን፣ አታደርገውም። ለዚህ ነው መቤታችን ያልገለጸችው። ያልተተረጎመ ብዙ ምስጢር አላት። ተወዲዮ ውሰልባ ወረድ ብሎ እንዲያውም መጽሐፉ ሲላ ገልጽ እዚያው ላይ በልቡ ነው አስቀምጠው ነበረ ብሎ የተናገረላት እንዲህ እንዲህ አይነት ምስጢር ስላለ ነው ውስጡ ላይ ያልተረጎመችው። ግን ያሳየችው ያመለከተችው አለ። ማዕተብ የማሰር ስርዓት የተጀመረው በአምስተኛው መቶ ማገባደጃ ወይም መጨረሻ በስድስተኛው መቶ ክፍለ ዘመን መጀመሪያ አካባቢ እንደተጀመረ ነው ታሪክ የሚነግረን። የጀመረውም አካል ያዕቆብ ዘልበረዲ ይባላል። እንግዲህ ክርስትናው ከተመሰረተበት ማለትም ክርስቶስ ሰው ከሆነበት ጀምሮ እስከ አራት መቶ ሀምሳ አንድ ወይም እስከ አምስተኛው መቶ ክፍለ ዘመን አጋማሽ ድረስ ክርስቲያኖች አንድ አመለካከት፣ አንድ ባህል፣ አንድ አቋም ነበራቸው። የተለያየ አቋም የተለያየ ሃይማኖት የተለያየ ባህል አልነበራቸውም። አንድ ነበር። ተመሳሳይ ነበር። እንደው አንዳንድ እንኳን ከእምነቱ ወጣ ያሉ ፈንገጥ ያሉ እንደ ናሪዮስ እንደ ንንስትሮስ፣ ሌላ ሀይማኖቱ ወጣ ያሉ ሰዎች ቢኖሩ በአንድነት ተገናኝተው አንድ ጉባኤ አድርገው የሚመልሰውን መክረው አስተምረው የሚመልሰውን መልሰው ያልተመለሰውን አውግዘው የቤተክርስቲያን ችግር በጋራ ይፈቱ ነበረ። ይህ የጋራ ጥምረት ነበራቸው፣ የጋራ ግንኙነት ነበራቸው። በዚህም አማካኝነት ሶስት ጉባኤ አካሂደዋል። ጉባኤ ኒቅያ፣ ጉባኤ ቁስጥንጥንያ፣ ጉባኤ ፌሶን አለም አቀፍ ጉባኤዎች ሶስት ተብሎ የሚታወቁት ማለት ነው እና በአራተኛው ጉባኤ የጉባኤ ኬልቄዶን የጉባኤ መለካውያን ወይም ጉባኤ ከለባት የውሾች ጉባኤ ተብሎ በሚታወቀው በአራተኛው ጉባኤ ግን በንጉሱ መርቅያን ጫናና በሊዮን የክደድ ደብዳቤ አማካኝነት ይህ አንድነት ከሁለት ሊከፈል ችሏል። አሁን ዛሬ ወደ ሰላሳ ሺህ በላይ ለወጣው እምነት መነሻው መሰረቱ የጉባኤ መናፈቃን የምነት ድርጅትም መነሻው ያ የዛኝ ጊዜው ጉባኤ ነው እና ይህ የክደት አዝሎ የመጣ ጉባኤ ብዙዎቹ ሊያስደስታቸው አልቻለም። በዚህ አማካኝነትም ንቅዱስ ዲዮስቆሮስ የእስክንድሬው ሊቀ ጳጳስ እና ሌሎቹ የአምስታያት አብያተ ክርስቲያናት ራሳቸውን ከጉባኤው አግለዋል። ምክንያቱም ሁለት ባይሪ የሚል ስለነበር እነሱ አንድ አካል አንድ ባይሪ ብለው ስለሚያምኑ አግለዋል። በዚህ ምክንያት አንድ አካል አንድ ባይሪ ብለው በሚያምኑ ሊቃውንት ላይ መከራና ስቃይ ደርሶባቸዋል። ብዙ ግፍ እንግል ደርሶባቸዋል። በምመና ላይም እንዲሁ በተመሳሳይ መልኩ ችግር ተፈጽሞባቸዋል። እና የያይቆብ ዘልበረዲ በዚህ የችግር ወቅት የተነሳ አባት ነው። በዚህ የመከራና የችግር ወቅት አንድ አካል አንድ ባይሪ ብለው የሚያምኑ ክርስቲያኖች በሚሳደዱበት ወቅት በዚህ ወቅት የተነሳ በተለይም የሱ የተወለደባት ሀገር ሶሪያ ብዙ ችግር የነበረባት ሀገር ናትና የተወለደው ብሔረ ሙላዱ ሶሪያ ነው። ሶሪያ ውስጥ ቴላ ከምትባል ክፍል እንትን ቦታ እንደተወለደ ነው የሚነግረን ታሪኩ። ከዚያ በኋላ አድጎ ለትምህርት ሲደርስ ወደ ቁስጥንጥንያ ከዚያም ወደ እስክንድሪያ ሂዶ ብሉይ ሀዲስ በተለይም በሶስቱ ጉባኤያት በጉባኤ ኒቀያ በጉባኤ ኤፌሶና በጉባኤ ቁስጥንጥንያ የተወሰነውን ትምህርት ሀይማኖት ወይም ነገረ መለኮት ሲያጠናና ሲማር እንዳደገ ነው ታሪኩ የሚነግረን። መጨረሻም ላይ መጀመሪያ እዚሁ በዚሁ በቁስጥንጥንያ ማለት ነው መጀመሪያ ማዕረገ ምንኩስና፣ ቀጥሎም ቴዎዶስዮስ የሚባለው የእስክንድርያው ሊቀ ጳጳስ በሀይማኖት ምክንያት ተግዞ በዚህ በቁስጥንጥንያ ይገኝ ነበርና እሱ ማርገ ሊቀጵጵስና ሰጥቶ በሶሪያ እንደሾመው እሱም ሌሎች ለአገልግሎት የሚተጉ የሚፋጠኑ ከአይነት ዲያቆናትን እንደሾመ ነው ታሪኩ የሚነግረን። ይህ አባት እንግዲህ ማዕርገ ምንኩስናን ከተቀበለበት ጊዜ ጀምሮ እስከ ለተረፍቱ ድረስ ለአርባ አመታት ያህል ያለማቋረጥ ክርስቲያኖች ቤት አሉ ቤት ነው ያሉ እያለ ክርስቲያኖችን እየፈለገ አልባሌ መስሎ ያለቀ ልብስ ለብሶ፣ ድሪቶ ለብሶ፣ የነጋዴ ልብስ ለብሶ ከዚያም አልፎ ራሱ የእናቶችን ቀሚስ ራሱ እስከ መልበስ ደርሶ ምእመናንን ብያሉበት እየፈለገ በሶሪያ፣ በግብፅ፣ በቱርክ፣ ታናሽ እስያ በዚህ ሁሉ እየተዘዋወረ ለምእመናን ወንጌልን እንዳዳረሰ ነው የሚነግረን ታሪኩ። በተለይ ይህ አባት እንደ ወንድሞቹ እንደ ሌሎቹ አባቶች መሰየፍ ሞትን ፈርቶ አይደለም ምእመናኑ በዚህ ላይ ትልቅ ጫና እየደረሰባቸው ሃይማኖት ሊጠፋ ስለሆነ ይሄን ሃይማኖት እንዳይጠፋ ለማጽናት ምእመናን ከተዋሂዶ ሃይማኖት እንዳይርቁ ለማድረግ ብሎ ነው እሱ ራሱን እየቀያየረ በጊዜው የነበረው የፖለቲካ ተጽዕኖ ስላላራምደው ራሱን እየቀያየረ በተለያየ ልብስ እየተንቀሳቀሰ ለምእመናን ወንጌልን ይሰብክ ነበር እና ምእመናን ከተዋሂዶ ሃይማኖት እንዳይወጡ ያደርግ ነበር። ታዲያ በዚህ ተጋድሎ በዚህ መከራው በዚህ ያሳለፈው ስቃይና መከራ ባደረገው ተጋድሎ የተነሳ ቤተ ክርስቲያን አንድ ትልቅ ስም ሰጥተዋለች ያይቆብ ዘነፍስ የሚል ያይቆብ ዘነፍስ የሚል ቅጽል ስም አለው እሱ ያይቆብ ዘነፍስ ማለት የቀደመ ያይቆብ የእስራኤላውያን አባት እስራኤልን በስጋ ወልዶ ያይቆብ ዘስጋ ይባላል የእስራኤላውያን የስጋ አባት ማለት ነው እሱ ደግሞ በነፍስ በሃይማኖት እኛን ስለወለደን በመንፈስ በትምህርት በሃይማኖት በጸጋ ክርስቲያኖች ምእመናንን ስለወለደ የያዕቆብ ዘነብስ የሚል ስም ተሰጥቶታል ቤተ ክርስቲያንም ያዕቆባዊ ትባላለች እኛም ቤተ ክርስቲያን ተዋህዶ ሀይማኖት የምን ከተል ደግሞ ያዕቆባውያን እንባላለንና በዚህ ወቅት እሱ ይህን በሚያስተምርበት ሰዓት መለካውያን ወይም ሊዮናውያን የምን ላቸው እነዚህ ሁለት ባሕርይ ብለው የሚያምኑ አካላት በጉባኤው መካከል እየተቀላቀሉ ጉባኤውን ሰላም ይነሱ ነበረ የምናኑ ልቦና ያቆስሉ ነበር። መገባ ነገር በማድረግ ማለት ነው እና ውስጣቸው ላይ የሄኑ ፋቂ ክደት በመዝራት ከዚህ በኋላ የሚለይበት ነገር በጣም ተቸጋገረ ና መችም አባቶቻችን አንድ ነገር ሲያደርጉ ወደፊት እግዚአብሔር ሳያመለክቱ የሚያደርጉት ነገር የለም ና ወደ እግዚአብሔር አመልክቶ ግብር ገብቶ ከመንፈስ ቅዱስ አግኝቶ ይህን ቅዱስ ማይተም በማሰር ከኤአማናያን እንዲለዩ አድርጓል። ከዚያ ጊዜ ጀምሮ ክርስቲያኖች ማተብ ማሰር ጀምረዋል። ያው እስካሁን ድረስ ቶፊቱ ደርሶ ሁላችንም ይህን ማተብ ከእርሱ ተቀብለን እናስራለን። ከእንግዲህም በኋላ እስከ ዕለተ ምጽአት ይኖራል። መቸም መቼ ይህን ጊዜ ይፈጸማል። ጥምቀት ካለ ሀይማኖት፣ ካለ ማተብ አለ። ከሰላሳ ሶስት አመት በኋላ ወደ ቀራኒዮ በሚወጣበት ጊዜ በዮሐንስ ወንጌል ምዕራፍ አስራ ስምንት ላይ በስፋት በምናገኘው ውሃ መይጎ ወሰድው ሀበቀን ሀበሃና ወቀያፋ አንገቱን በሀብል አስረው ወደ ሀናና ወደ ቀያፋ ይዘውት ሄዱ ይለናል። ያ የታሰረበት ሀብል፣ የታሰረበት ገመድ፣ ሰንሰለቱ ያ ለማተባችን ምስጢር ምሳሌ ነው። ለምሳሌ እግዚአብሔር ወልድ በቀራንዮ አደባባይ ላይ መስቀል ተሸክሞ ወጥቶ ተሰቅሏል። ያ መስቀሉ በትረ መስቀላችን፣ አባቶቻችን መነኮሳት ይዘውት ለሚወጡት በትረ መስቀል ምሳሌ እንደሆነ ደግሞ የታሰረበት ገመዱ ደግሞ ለማተባችን ምሳሌ ነው። ወገቡን የታሰረበት ለቅላተ ዮሐንስ አንገቱን የታሰረበት ለማተብ ምሳሌ ሆኗል። የደፋው አክሊለ ሦክ ለቆቡ፣ ለሻሹ፣ ለጥምጣሙ ምሳሌ ሆኗል ያን አርአያውን ሰጥቶናልና በዚያን ጊዜ ነው የተጀመረው። ክርስቶስ የሰጠን ነው፣ መሰረቱ ያን ነው። ማተብ ስናደርቅሉ ክርስቶስ የታሰረበትን ገመድ ሀብሉን የተጎተተበትን እንዲሁኖ ከግራ ወደ ቀኝ፣ ከቀኝ ወደ ግራ፣ ከፊት ወደ ኋላ፣ ከኋላ ወደፊት አስረው የአንገላቱ የነበረውን ስርአቱን ጭምር እናስበዋለን ማለት ነው። ስለዚህ የጀመረው አምላካችን እግዚአብሔር ወልድ ስግው ቃል ነው። ከዚያ በኋላ ነው አባቶቻችን በስፋት አምልተው የገለጹትና ጅማሬው ይሄ ነው። ኋላ ደግሞ እንዲሁ ይሄንን ጅማሬ ቅዱሳን ሐዋርያት አስተምሮታል ቀጥለው ማለት ነው። ለምሳሌ ብናነሳ ቅዱስ ጴጥሮስ በአንደኛ ጴጥሮስ ምዕራፍ ሁለት ከቁጥር ሀያ አንድ ጀምሮ ክርስቶስኒ በእንቲአክሙ ሀመ ይህ ድግለክሙ ማይተቦ ከመትትለው አሰረዚያው ክርስቶስም እንጂ፣ ክርስቶስም እኮ ክርስቶስም ማለት ስለ እናንተ መከራ ተቀበለ ታመመ። ይህ ድግለክሙ ማይተቦ ምልክቱ ሊሰጣችሁ ሊተውላችሁ ይላል። ከመ ትትልዉ አሰረ ዚአሁ እሱን ልትመስሉ እሱን መስላችሁ ልትኖሩ ምልክቱን ይሰጣችሁ ዘንድ ለእናንተ ታመም ክርስቶስ የሰጠን ምልክት መስቀሉ ነው። ክርስቶስ የሰጠን ምስል ምልክት እስራቱ ነው። ክርስቶስ የሰጠን ምስል ምልክት አክሊለ ሶኩ ነው። ስለዚህ አንዱ ምልክታችን ይሄ ማዕተብ ስለሆነ ይዘነው እንሄዳለን ማለት ነው።